ግን የጤና ባለሙያዎቹ እያነሱ ያሉት ፍትሀዊ ጥያቄዎቻቸውን ፍትሀዊ በሆነ መልኩ ህብረተሰባቸውን ሳይጎዱ ሙያዊ ስነ ምግባራቸውን በጠበቀ መልኩ ህዝባቸውን እያገለገሉ የሚጠየቁትን ጥያቄዎች እንደ ከተማም ከሌላውም ከሚመለከታቸው ባለድርሻ አካላት ጋር በጋራ ሆኖ ለመስራት ቢሮውም ከተማ አስተዳደሩም ቁርጠኛ እንደሆነ በዚሁ አጋጣሚ መግለጽ እንፈልጋለን። ነገር ግን በማንኛውም ሁኔታ አገልግሎት ለማግኘት የሚመጣውን ማህበረሰባችንን ወላዶችን፣ ጨቅላ ህጻናትን፣ ድንገተኛ ክፍልንና ጽኑ ህሙማን ክፍልን ጥሎ በሚሄድ ባለሙያ እንግዲህ አስተዳደራዊ እርምጃም የጤና ስነ ምግባሩን በሚፈቅደው መልኩ እርምጃ ይወሰዳል። በአዋጅም እንደተቀመጠ የጤና ባለሙያ ማንኛውም ነገር ጥያቄ ቢኖርም ስራ ማቆም አድማ እንደማይችል ያስቀምጣል። ይህንንም ከግምት ውስጥ በማስገባት ይህንን አጀንዳ ለሌላ አላማ አገርን ለማተራመስ ከሚጥሩ ጽንፈኞች ጋራ ራስን አጣብቆ እንዳያዩና በራሳቸውን እንዲጠብቁ አደራ ማለት እንፈልጋለን።